ከእነዚህ ሁለቱ ስዕሎች የትኛው ቆንጆ ስዕል ነው? ይህ የጂን ሊዮን ገሮሜ ስዕል ምክንያቱም ልቅም ተደርጎ የተሰራና በድራማ የተሞላ ስለሆነ፣ ወይንስ ይህ የክላውድ ሞኔት ስዕል ምክንያቱም ልዩ ድባብ ስለሚሰጥ? መልሱን ለናንተ ልተውና ዛሬ በ1870 ዎቹ ስለተጀመረ የስዕል እንቅስቃሴ እናወራለን። ዘ ኢምፕሬሽን ሙቭመንት የስዕልን ገና ከጅምሩ ነው ፈተና የገጠመው። ምክንያት እንመጣበታለን። ምን አንገበገባችሁ? ቢያናው ፈረንሳይ የስዕል አካዳሚዎች ቀልድ አያቁም። እንደ ዛሬው ቪዲዮና ፎቶግራፍ ባልነበረበት በዚያን ወቅት ብቸኛ ምስላዊ መግባቢያ ቪዥዋል ኮሚኒኬሽን ስዕል ነበር። ታዲያ በወቅቱ የነገሰው የኒዮክላሲክ የስዕል መንገድ በፈረንሳይ የስዕል አካዳሚዎች አበይት የስዕል ፍልስፍናዎች ውስጥ ዋናው ነበር። እንደ አንድ ሀገራችን የዘመኑ ሳሊያ ሞንጨር ሞንጨር አድርገህ ይህ ስዕል የኢትዮጵያን ማህበራዊና ፖለቲካዊ ጉዳዮች የዳሰስኩበት ስራ ነው ብትላቸው ስትል ለብራዘር ስትል ነው ሚሉ። ወይንም ደግሞ ድል የሚያሳይ ስዕል ስራ ተብሎ አንድ ሳሊ እንደለመደው በብሩሽ ሞንጨር ሞንጨር አድርጎ አሁን የሳልኩት ያዶአን መንፈስ ነው ቢል ትደበራለ እንዴ? ብለው ሸራውን ቀዳዳው ይህንን አቡጀዴ ሰፍተ ልበሰው በማለት በካልቾ እየጠለዙ ያባረሩት ነበር። ምክንያቱም በቀደመው የፈረንሳይ አሳሳል ዘዴ መሰረት ይህ ሰዓሊ የአድዋን ጦርነት ልክ ዛሬ የተካሄደ ያህል እስኪመስል ድረስ ልብን ሰቅዞ በሚይዝ ድራማዊ አገላለጽ መሳል ይኖርበታል። በወቅቱ የፈረንሳይ አርት አካዳሚ ያለፈ ሰዓሊ እንዲህ እንዲ ሲል ይጠበቅበታል እንጂ ዝም ብሎ አጨናብሮ ማለፍ የለም። የ18ኛው መቶ ክፍለ ዘመን ሳሊያን ሙዝ በፕላስተር ግድግዳ ላይ ለጥፎ የሚደበረውን አሜሪካዊ ሞደርን አርቲስት ተብዬ ቢያገኙት ለዛውም በ2 ሚሊዮን ዶላር ስዕሉ መሸጡን ሲሰሙ ስዕል ከተባለማ ሙዙን በሬት ለውሰው አፍ ውስጥ ይጨምሩት ነበር። አረ በጣም ወዲያ በዛን። ወደ እንትናችን መለስ፣ ወደ ነጥባችን። በ1870ዎቹ አካባቢ ግን አዲሱ የሰው ልጅ ፈጠራ የሆነው ካሜራ በፈረንሳይ ተዋወቀ። አሁን ስዕል ውሃ በላው ውቤ አልበላው? ምክንያቱም ካሜራው የሚያሳየው ብላክ ኤንድ ዋይት ፎቶ ነው። ችግሩ ግን ከለርድ ፎቶ የመጣ አለት ነው፣ ያኔ ስዕል አደጋ ላይ ትወድቃለች። ስለዚህ በፎቶ የሚተካው የስዕል አገልግሎት ስዕልን ከጨዋታ ውጪ ሊያደርግ ይችላል። ስለዚህ ስዕል እንደ አንድ የጥበብ መንገድ እንዲቀጥል አዲስ ዓላማ ሊኖረው ይገባ ነበር። ኢምፕሬሽን የዚህ የስዕል መንገድ ዋና አቀንቃኞች የነበሩት ክሎድ ሞኔት እና ኤድዋርድ ማን የነበሩ። ይህ እነሱ ያመጡት የስዕል እንቅስቃሴ ከነባሩ የስዕል መንገድ ያፈነገጠ ነበር። ለምሳሌ በወቅቱ የነበሩት የኒዮ ክላሲክ ሳሊያን፣ ሮማንቲክ ሳሊያንን ጨምሮ እብድ እብድ በሚያክል ካንቫስ ስቱዲዮ ውስጥ ነበር የሚሰሩት እነ ወንዛ ፈሬ ግን ትንንሽና ለመያዝ አመቺ የሆኑ ካንቫሶችን ይዘው በተጓዙበት ሁሉ አንዳች ውብ መልካ ምድር ሲያዩ ሸራቸውን ወጥረው ከተፈጥሮ የሚያዩትን በቀጥታ ይስላሉ። የኢምፕሬሽን ሳሊዎች በአንድ ስዕል ላይ ረጅም ጊዜ አያጠፉም። ምክንያቱም እነሱ እያንዳንዱን ዲቴል ለማምጣት አይጨነቁም። የአንድ አካባቢን ድባብ ወይንም የአንድ ክስተት ክንውን አትሞስፌር ካመጡ ያ ነው ስዕል ለነሱ የገሃዱን ዓለም እውነታ ቀጥታ ከመገልበጥ ይልቅ ያዩትን ዓለም እነሱ ለነገሩ ካላቸው ምልከታና ነገሩን ሲያዩ ከተፈጠረባቸው ስሜት ጋር ቀይጠው በሸራ ላይ ያሰፉ ነበር። እንደ ክሎድ ሞኔትና ኤድዋርድ ማኔ ያሉት የኢምፕሬሽን ሳሌዎች ቀድሞ ከተለመደው የታሪክና የነገስታት ስዕሎች ወጣ ባለ መንገድ የተራውን ማህበረሰብ የዕለት ተዕለት እንቅስቃሴ፣ በዘመኑ የነበረውን የኢንዱስትሪ አብዮት የፓሪስን ከተማ መቀየር፣ የታችኛው ማህበረሰብ አኗኗር፣ ተፈጥሮ፣ የመሳሰሉት። ነገር ግን ይህ ያሳሳላቸው በፈረንሳይ የስዕል ምሁራን ዘንድ ከፌሮ የጠነከረ የትችት በትራረፈበት ያላለቀ፣ ያልተለቀመ፣ የተሞነጫጨረ እያሉ ነበር ሳሊያን የቡና መጠጫ ርዕስ ያረጓቸው። ሉዊስ ሌሮ የተባለው ሀያሲ ያላለቀና የተሞነጫጨረ ስዕል ስራ ነው ብሎ ተችቶት ነበር። አሁን ላይ የኢምፕሬሽን ስዕሎች በጨረታ በሚሊዮን ዶላሮች ይሸጣሉ እና እነ ክሎድ ሞኔት ግን በዘመናቸው ኤግዚቢሽን የሚያሳዩበት አጥተው ነበር። የፓሪስ አርት ጋለሪዎች ይህንን ዶሮ የሞነጫጨረውን ስዕላችሁን ውሰዱልን ነበር ያሏቸው። እንደ ኤድዋርድ ማኔ እና ክሎድ ሞኔት ዓይናችሁን ለአፈር የተባሉት ሰዓሊያን የመጀመሪያ የስዕል አውደሪያቸውን በአንድ ግለሰብ ፎቶ ስቱዲዮ ውስጥ አደረጉ። ከዚህ በኋላ ግን የፈረንሳይ የስዕል ኮሚዩኒቲ እነ ሞኔትን ቀስ በቀስ መረዳት ጀመረ። በዘመኑ ከነበረው የተራቀቀ የአሳሳል ዘዴ ጎን ለጎን እንደ አንድ መንገድ መታየት ጀመረ። በአጭር ጊዜ ውስጥ ይህ የስዕል እንቅስቃሴ በመላው አውሮፓ ተዛመተ። ኢምፕሬሽኒስት አርት ሙቭመንት የስዕሉን ዓለም እስከ ወዲያኛው የቀየረ እንቅስቃሴ ሲሆን በሀገራችን እንኳን እንደ ተክለ ማርያም ያሉ ሰዓሊያን በዚህ እንቅስቃሴ ኢንስፓየርድ የሆኑ ስራዎችን ሲሰሩ ይታያል። በሌላ ዶክመንተሪ እስከምንገናኝ መልካም ቻው